እንደምታዩ አዲስ ናቸው። እነዚህም ፓክድ ነው። ቀጥታ ካፕል ስቶር ነው የሚመጡት። ስልኩ እንዳይግል የሚያደርግ የተገጠመላቸው ሲስተም አለ። የተሻለ ባትሪ ቆይታ አላቸው። እስከ 14 ሰዓት ድረስ መቆየት ይችላሉ። የእነዚህ ዋጋ ደግሞ ከ198ሺ እስከ 220ሺ ብር ድረስ አለ። እንደ ስቶሬጅም አላቸው። ምን አልከኝ? ያ በዚህ ሰርተው መኪና መግዛት ይችላሉ። እንዳትሸወዱ ሪፓክ ኦሪጅናል የሚለውን ኢቨን ሌላ ቦታ በተገዙም እኛ ጋር መታችሁ ቼክ ማስደረግ ትችላላችሁ። በጣም ጤና ይስጥልን ውድ የገበያ ሪቪው ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን የአይፎን እና የሳምሰንግ ዋጋ ስንት ነው የሚለውን በተለይ ደግሞ አዲሱ አይፎን ሰቨንቲን እጅግ እያነጋገረ ነው። ዋጋው፣ ጥራቱ እንዲሁም ደግሞ ልዩነቱ የሚለውን ለእናንተ ለተመልካቾቻችን በዝርዝር እያስቃኘናችሁ አብረናችሁ ቆይታ የምናደርግ ይሆናል። ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ የሆኑ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ሆንላችሁ። ሰላም ደነስትል ሰላም እንዴት ነሽ? ካለ እንኳን ወደ ሀቅ ስቶር በሰላም መጣሽ። እንኳን ደናቀው። ይሄ ሳቢር እባላለሁ፣ የሀቅ ስቶር ባለቤት። ጥሩ፣ ዛሬ እንግዲህ በዋናነት የአይፎን እና የሳምሰንግ ዋጋ ስንት ነው ልንል እዚህ ተገኝተናልና ስለመጣው ደስ ብሎኛል። እስኪ ያስካቸውን ስልኮች ደግሞ ዋጋቸውን፣ ጥራታቸውን እንዲሁም ደግሞ አይነታቸውን በስፋት ብታስቃኘን ደስ ይለኛል። እኛ ጋር የሚገኙት በብዛት አፕል ፕሮዳክት ናቸው። ከትንሹ ጀምሬ ላሳይሽ እኛ ጋር የሚገኘው ትንሹ ኢለቨን ሲሪስ ላይ ናቸው። ኢሌቨን ፕሮማክስ ስቶሬጅ አማራጭ በ128 በ256 አላቸው። እንደምታየው አሪፍ ስልክ ነው። ዩዝድ ናቸው። በዩዝድ አማራጭ ነው የሚገኙት። በአዲስ የሉም፣ አይመረቱም። እነዚህ እስከ 55000 ብር ድረስ ይገኛሉ። አሪፍ ስልኮች ናቸው። ከዚህ ቀጥሎ ደግሞ አይፎን ትዌልቭ ሚኒ አለ። ትዌልቭ ሚኒ ከነዚህ ጀምሮ ነው ፋይቭ ጂ ሰፖርት የሚያደርገው ኤልኢዲ ስክሪንም ያላቸው እነዚህ ናቸው እነዚህም በዩዝድ አማራጭ ነው የሚገኙት በ128 በ256 ጂቢ በ64 ጂቢ አማራጭ አላቸው እነዚህ ደግሞ እስከ 35 ሺ ብር ድረስ አለ በ12 ሚኒ አሁን ላይ የተሸጠበት ያለው ዋጋ ማለት ነው አሁን ላይ የተሸጠበት ያለው ዋጋ እንደዛ ነው ከዚህ በመቀጠል 12 ፕሮ አለ እዛው 12 ሲሪየስ ላይ 12 ፕሮ ደግሞ በ128 256 512 ጂቢ ድረስ አማራጭ አላቸው እነዚህም ፋይቭ ጂ ሰፖርት ያደርጋሉ። እነዚህም በዩዝድ ነው የሚገኙት። እነዚህ ደግሞ ከ55 ሺህ ብር እስከ 60 ሺህ ብር ድረስ ገበያ ላይ ይገኛሉ። ባትሪያቸው ምናምን አሪፍ የሆኑ ስልኮች ናቸው። ከሱ በመቀጠል ደግሞ ትዌል ፕሮማክስ። ትዌል ፕሮማክስ በሳይዝ ከፍ ይላል እዛው ትዌል ሲሪየስ ላይ ሆኑ። ባትሪም ካፓሲቲያቸው ትንሽ ከፍ ይላል ሳይዙ ትልቅ ስለሆነ። እነዚህ ደግሞ ከ65 ሺህ ብር እስከ 68 ሺህ ብር ባለው በሰንደ ስቶሪ ጀመራጫቸው በመ 28 በ256 በእንደዛ ዋጋ ሬንጅ ይገኛሉ። አብዛኛው ሰዎች አሁን እነዚህን ስልኮች ይዙት ለኮንተንት ክሬተር፣ ለዩትብ እንዲሁም ደግሞ አሁን ቲክቶክ የውድድር ጊዜ ስለሆነ ለቲክቶክም የሚስለኛል አይደል ካሜራቸው በጣም አሪፍ ስለሆነ ያው አብዛኛው ቲክቶከርም ዩቲበርም ለካሜራ የሚመርጣቸው ስልኮቹ አሪፍ ካሜራ ኳሊቲ አላቸው። ከትዌልቭ ሲሪየስ ደግሞ ስንወጣ ሰርቲን አለ አይፎን ሰርቲን ከነዚህ ጀምረው ደግሞ ሲኒማቲክ ካሜራ ያካትታል። እንደ ስልኮቹ ቆይታም እነዚህ ባትሪያቸው ትንሽ የተሻለ ነው ከሌላው እስካሁን ካሳያዎች ማለት ነው። እነዚህ ደግሞ ከ55 ሺ ብር እስከ 60 ሺ ብር ባለው በ128 በ256 ቲቪ እንደ ስቶሬጅ አማራጫቸው ይገኛሉ። እነዚህም ካሜራቸው በጣም አሪፍ። ምን ያህል ጊዜ ቆያ ተብሎ ይታሰባል፣ ባትሪያቸው ያው እንደ አጠቃቀማቸው ባትሪ ያው እንዳጠቃቀማቸው ነው። ቪዲዮ መቅረጽ ሊያበዛ የሚችል ሰው አለ፣ ያንን ያለ ቪዲዮ የማይጠቀም ሰው አለ። እንደ ቆይታው እንዳጠቃቀሙ ነው የሚቆየው። ግን ያው እንደ ባትሪ ደግሞ በጣም የተሻለ ደግሞ ከተባለ ከዚህ ሰርቲን ፕሮማክስ አለ። ሰርቲም ፕሮማክስ ባትሪው በጣም አሪፍ ነው። እኛ ሀገርም በጣም ተመራጭ የሆነው ስልክ ይሄ ነው። ሰርቲም ፕሮማክስ ባትሪ ቆይታው በጣም አሪፍ ነው። ስቶሬጅም በመቶ ሀያ ስምንት ሁለት መቶ ሀምሳ ስድስት አምስት መቶ አስራ ሁለት ድረስ አላቸው። እነዚህ ደግሞ ከሰማንያ ስምንት ሺ ብር እስከ ዘጠና አምስት ሺህ ብር ድረስ ይሸጣሉ። አሁን ባለው የገበያ ሁኔታ እነዚህ ተመራጭ ስልኮች ናቸው ለኢትዮጵያ። ከሱ በመቀጠል ደግሞ ፎርቲን ሲሪስ ላይ እንገባለን። በአጋጣሚ ፎርቲን የለንም። አሁን ፎርቲን ፕሮ ጀምሮ ነው ማሳየሽ ፎርቲን ፕሮ ፎርቲን ፕሮ እና ፕሮ ማክስ ያው የሳይዝ ዲፍረንስ ነው ያላቸው ትንሽ ፎርቲን ፕሮ ማክሱ ባትሪ የተሻለ ነው። ሳይዙ የባትሪ ሳይዙ ከፍ ስለሚል ካሜራቸውም አሪፍ ነው። እነዚህ ደግሞ ከፎርቲን ፕሮ ከ85 ሺህ እስከ 90 ሺህ ብር ድረስ እንደ ስቶሬጅ አማራጭ በ128፣ 256 ጂቢ ፎርቲን ፕሮ ማክስ ደግሞ ከ105 ሺህ ብር እስከ 115 ሺህ ብር ይሸጣል። እሱም በ256፣ በ128፣ 512 ጂቢ እንደ ስቶሬጅ አይነቱ እንደ ባትሪውም ፐርሰንቴጅ ዋጋቸው ይለያያል። ልዩነታቸው የራም ነው። ኖ ራም እንኳን አይፎን ዲፎልት ራም ነው ያላቸው፣ ፈጣን ናቸው ስልኮቹ። ራም ሳምሰንግ ላይ ነው እንጂ አይፎን ላይ ብዙም ቼክ አይደረግም። ከሱ ቀጥሎ ደግሞ ፊፍቲን ሲሪስ ላይ እንገባለ። ፊፍቲን ሲሪስ ያው ፊፍቲን ብቻ በሳይዟም አነስ ያለች ነች። ያው ሴቶች የሚመርጡት ስልክ ነው ብዙ ጊዜ ከለርም አማራጭ በፒንክ በነጭ እንደዚህ ያላቸው እነዚህ ያው የሌተስት ስልኮች ናቸው። ባትሪውም ካሜራው ምናም በጣም አሪፍ ናቸው። ያው እነዚህም አብዛኛውን በዩድ ነው የሚገኙት አልፎ አልፎ በአዲስ አለው። እነዚህ ደግሞ ከፊፍቲን ብቻ ከሰማኒያ አምስት ሺህ ብር እስከ ዘጠና አምስት ሺህ ብር ድረስ እንደ ኮንዲሽኑ በአዲስም ስለሚኖር በንደዛ ዋጋ ይገኛሉ። ከሱ በመቀጠል ደግሞ ፊፍቲን ፕሮ አለ። ፊፍቲን ፕሮ ይሄኛው ካሜራው በጣም አሪፍ ነው። ባትሪ ቆይታም ይቆያል በዩዝድም አሉ በአዲስም አሉ። እነዚህ በዩዝዱ ከመቶ 10 እስከ መቶ 18 ሺህ ብር ድረስ ይገኛል እንደ ኮንዲሽኑ እና እንደ ስቶሬጅ አማራጩ። በዚህ በመቀጠል ደግሞ ፊፍቲን ፕሮ ማክስ አለ። ፊፍቲን ፕሮማክስ ያው የከለርም አማራጭ አላቸው። ከፊፍቲን ሲሪስ ሁሉም ሁሉም ስልኮች የከለር አማራጭ አላቸው። ፊፍቲን ፕሮማክስ ደግሞ ያው ሳይዝ ከፍ ይላል። የፊፍቲን ፕሮ ትልቁ ሳይዝ ነው ፊፍቲን ፕሮማክስ። እነዚህ ባትሪያቸው ይቆያል፣ በደምብ ካሜራውም አሪፍ ነው በጣም። በ256 ጂቢ በ512 ጂቢ ያላቸው እነዚህ ደግሞ በአዲሱ ከሆነ እስከ 157 ሺህ ብር ድረስ፣ በስላይት ሊዝድ ደግሞ ከሆነ እስከ 135 ሺህ ብር ድረስ ይኖራሉ። አስታይት አታረጉም? ተወደደ። እሺ፣ ያው አሪፍ ዋጋ ነው። እኛ ጋ እንደውም የተሻለ ዋጋ አለ። ሰዎች ግን ሲገዙ ሪፓክ የተደረገው ቢገዙ ይሻላል ወይስ ዩዝ ሆነ ቢገዙ የትኛው ነው? ዩዝ ሆኖ ኦሪጂናሉ ይሻላል ከሪፓኩ። ያው ሪፓክም ደረጃ አላቸው። ኤ ግሬድም አለ፣ ቢ ግሬድ አለ። ደረጃ ስላላቸው ኤ ግሬዱ አሪፍ ነው። ያን ያለ እንትን የሚል ነገር የለውም። ግን እንደ አማራጭ በዩዝዱ በዩዝዱ የተሻለ ሁሉ ነገሩ ፋክተሪ ስለሆነ የካምፓኒ ስለሆነ በዩዝዱ ቢገዙ ተመረጫል። ከፊፍቲን ሴሪስ ደግሞ ስንወጣ ሲክስቲ ላይ እንገባለን። ሲክስቲ ላይ እንደምታያቸው የከለር አማራጭ በጣም የሚያማምሩ አላቸው። እነዚህም በአዲስም ይገኛሉ በስላይት ሊዝድም አሉ። በመቶ 28 ጂቢ በ256 ጂቢ አማራጭ አላቸው። ካሜራቸው በጣም አሪፍ ነው። በባትሪ ቆይታም ይቆያሉ። እነዚህ ደግሞ በስላይት ሊዝድ እስከ መቶ 20 ሺህ ብር ድረስ ይኖራሉ። በአዲስ ደግሞ ከሆነ እስከ 135 ሺህ ብር ድረስ፣ እንደ ስቶሬጅ ልዩነታቸው ዋጋ አቫሪ ያደርጋል። ስለዚህ ከአገልግሎታቸው አንጻር ሰዎች ካሜራም ሳይገዙ እንዲህ በስልክ ብቻ በቀላሉ ከቦታ ቦታ እየተንቀሳቀሱ መቅረጽ ይችላሉ ማለት ነው። አሁን ካሜራ እየቀረ ነው፣ እንግዲህ በጣም የተሻለ የካሜራ ኳሊቲ እየመጣ ስለሆነ ስልክ ነው አብዛኛው ሰው ለመቅረጽም ምናምን ለቲክቶክ የሚጠቀመው፣ ለዩቲዩብ ስትሪም ለማድረግ የሚጠቀሙት ስልክ ነው። ያው የተሻለ ካሜራ እንትን አላቸው ከዚህ ጀምሮ። ምክንያቱም ዋጋቸውም ከካሜራ ጋር ተቀራራቢ ነው ማለት እንችላለን። ሁለት ጥቅም ነው ያላቸው። እሺ፣ ከዚህ በመቀጠል ደግሞ ወደ ሲክስቲን ፕሮ እናልፋለን። እኛው ሲክስቲን ፕሮ እንደምታዩ ፓክድ ነው፣ አዲስ ነው። ካሜራ ኳሊቲያቸው በጣም አሪፍ ነው። ብዙ አይነት ቪዲዮ ሊያስቀርጽ የሚችል ፎቶም፣ ፎቶ ሽታሮች ይጠቀሙታል። በጣም አሪፍ ኳሊቲ ያለው ስልክ ነው። እነዚህ ደግሞ ገበያ ላይ ከመቶ ሀምሳ አምስት እስከ መቶ ስልሳ አምስት ሺህ ብር ድረስ ይገኛሉ እንደ ስቶሬጅ አማራጭ እና አንዳንዴም ደግሞ በስላይትሊ ዩዝድም አሉ። በስላይትሊ ዩዝድም እነሱ እስከ መቶ 45ሺ ብር ድረስ በጣም ስላይትሊ ዩዝድ ናቸው ኦልሞስት አዲስ በሚባል ይገኛሉ። እነሱ ደግሞ እስከ መቶ 45ሺ ብር ድረስ ይገኛሉ። ገበያው ላይ ያላቸው ተፈላጊነት ተፈላጊ ናቸው። በጣም ያው አብዛኛው ሰው አሁን ካሜራ ነው የሚፈልገው፣ ቲክቶከርም በዝቷል፣ ቪዲዮ ቀራጭም ብዙ ስላለ ይሄኛው ነው ተመረጭ አይፎን ላይ ነው ብዙ ሰው ትኩረት የሚያደርገው። እነዚህ ካሜራቸው በጣም አሪፍ ስለሆነ ሲክስቲን ጀምሮ በተለያሉት በጣም አሪፍ ነው ካሜራቸው፣ ፎር ኬ ይቀርጻሉ ምናምን በጣም አሪፍ ካሜራ ነው ያላቸው። ለዛ ተፈላጊነት አለ። አብዛኛው ሰውን ከእናንተ የሚወስደው ለስራ ነው ወይስ እንዲ ለመደዋል ነው ማለት? ይህን ጥያቄ ሳነሳ አሁን ብዙ ጊዜ አይፎን ስልኮች ከምንገዛ ለማውራት ከሆነ ሌሎችንም ስልኮች መያዝ እንችላለን የሚሉ ሰዎች አይጠፉም እና የእናንተ ደንበኞች እነማን ናቸው የሚለው ያው እኛ ጋር ለስራ የሚጠቀሙት አሉ። በብዛት ለስራ የሚጠቀሙ ናቸው ያሉት ገና ያው ደግሞ አይፎን እንደስታተስም ለስታተስም የሚፈልገው ሰው አለ። ያው እይታው ውድ ስልክ ነው በሚለው እንደዛም ለስታተስም ይፈለጋሉ። ከዛ በተጨማሪ ደግሞ ለካሜራም በጣም ይፈልጋቸዋል ሰው። ለዛም የተሻለ ስምም እንትንም አላቸው የራሳቸው ግሬስም አላቸው፣ ግሬስ አላቸው። ከዚህ በመቀጠል ደግሞ ሲክስቲን ፕሮማክስ አለ። ሲክስቲን ፕሮማክስ እንደምታዩ በአዲስ ሲልድ ነው ያለው። እነዚህ በ256 ጂቢ፣ በ512 በአንድ ቴራ አማራጭ አላቸው። ይህም ካሜራው በጣም አሪፍ ነው። ከሲክስቲን ፕሮ ጋር ተመሳሳይ ናቸው፣ ግን የባትሪ ዲዩረቤሊታቸው የእነዚህ የተሻለ ነው። ለምን ሳይዝ ከፍ ይላል፣ ባትሪ ሳይዙም ይተልቃል በዛ ልክ፣ እና የባትሪ ቆይታቸው በጣም አሪፍ ነው። እነዚህም በጣም ተፈላጊ ስልኮች ናቸው። የእነዚህ ዋጋ ደግሞ ከ198 ሺህ እስከ 220 ሺህ ብር ድረስ አለ። እንደ ስቶሬጅ ማለት ምን አልከኝ፣ ይቆራረጣል እንደ ስቶሬጅ መጠናቸው ግን ልዩነት አላቸው። 98 ያልኩሽ አሁን በ256 ጂቢ 512 ጂቢ ሲሆን እስከ 215 ሺ ብር አንድ ቴራ ሲሆን እስከ 22225 ሺ ብር ድረስ ይኖራል። ያው እነሱ የሚፈልጉት ትላልቅ ሳይዝ የሚፈልጉት ቲክቶከሮች ምናምን ለፋይል ለመያዝ እንዲመቻቸው ከዚህ በመቀጠል ደግሞ ወደ መጨረሻው ወደ አዲሱ ስልክ እንገባለን። የከተማችን አሁን አነጋጋሪ ስልክ በመባል በጣም ሰዎች እየተቀባበሉት ይገኛል። ነው ዋጋውም ዋጋው ነው። አክቹዋሊ የሚያነጋግሩ ከሰቨንቲን ፕሮማክስ ይሄኛው በፕሮሞዴል ላይ በፕሮማክስ እንደምታዩ አዲስ ናቸው። እነዚህም ፓክድ ነው፣ ቀጥታ አፕል ስቶር ነው የሚመጡት። ዋጋቸው እንግዲህ ዋጋቸው መጨረሻ ላይ ልንገርሽ፣ ግን እስከዚያ ያለው ልንገርሽ ነው። እስካሁን ከነበሩት ልዩነታቸው እነዚህ ኩሊንግ ሲስተም አላቸው። ቬፐር ቻምበር ቴክኖሎጂ አላቸው። ስልኩ እንዳይግል የሚያደርግ የተገጠመላቸው ሲስተም አለ። በዛ ላይ ባትሪ ቆይታቸው ከሁሉም እስካሁን ካሉት የተሻለ ነው። በተለይ በኢሲም ሲም ካርድ በማይቀበለው የተሻለ ባትሪ ቆይት አላቸው። እስከ አስራ አራት ሰዓት ድረስ መቆየት ይችላሉ። እየተጠቀምሽበት ማለት ነው። ከለር አማራጭ አላቸው። አዳዲስ ከለር ይዞ መጥቷል። በተረፈ ያው ሴም ፋንክሽን ነው፣ ግን ካሜራ ኳሊቲ የተሻለ ነው። ሶስቱም ካሜራ አርባ ስምንት ሜጋ ፒክሰል ድረስ ይቀርጻል። በጣም የተሻለ ካሜራ ኳሊቲ፣ ባትሪ ቆይታ አላቸው። በዛ ላይ አልሙኒየም ቦዲ፣ አዲስ ቦዲ ነው ይዘ የመጡት። እስካሁን ካሉት ለየት ይላል። እነዚህ በፕሮ ሞዴል እስከ ሁለት መቶ አርባ አምስት ሺ ብር ድረስ አለ እንደ ስቶሬጅ መጠኑ በፕሮማክሱ ደግሞ አንቺ ቢያሽው እስከ 295 ሺህ ብር በ256 ጂቢ፣ በ512 ጂቢ ደግሞ ሲሆን እስከ 320 ሺህ ብር ድረስ። ትንሽ አጠራቅም እኮ መኪና ይገዛል። ያው በዚህ ሰርተው መኪና መግዛት ይችላሉ። ስለዚህ ዋጋቸው ይህን ይመስላል። ዋጋቸው ይህን ይመስላል። እንግዲህ ከመጣ የተወሰነ ቀናቶች ነው ያስቆጠሩት እና ሰዎች እንዴት ነው እየገዙ ነው? እየገዙ ነው እንግዲህ ለስራቸው የተሻለ እንትን ስለሚሰጣቸው ይገዛሉ፣ ይወስዳሉ። ጥሩ እንግዲህ አይፎን ስልኮችን ከዝቅተኛ እስከ ከፍተኛ አስመልክተናል። የተወሰደ ደግሞ ሳምሰንግ አልትራዎች እንደምትይዙ ነገረን ነበረና ስለነሱ ስለ እነሱ የምታሳይ ደስ ይለኛል። አሁን ደግሞ የሳምሰንግ ሲሪየሶችን ላሳይሽ እኛ ጋር የሚገኙትን ከኤስ mm -hmm. no, uh, 24 አልትራ ጀምሮ ነው ያለው። በአዲስ እንደምታዩ ፓክድ ነው። 24 አልትራ ነው ይሄ። በ256 ጂቢ በ12 ጂቢ ራም ይመጣሉ እነዚህ። እኛ ጋር ያሉት እነዚህ እስከ 125ሺ ብር ድረስ ናቸው በፓክዱ። እነዚህም ካሜራቸው አሪፍ ነው። አይፎን ማ የማይመቻቸው ሰዎች ሳምሰንግ ተጠቃሚዎች ሆነው ለካሜራ ይጠቀሟቸዋል። እነዚህንም ካሜራቸው አሪፍ ነው በጣም ባትሪም ቆይታቸው በጣም አሪፍ ነው። ያው ሳምሰንግ ባትሪ ብዙም አይታማም፣ ባትሪ ቆይታ በደንብ ይቆያል። እነዚህ ደግሞ ሀያ አምስት አልትራ ናቸው፣ የመጨረሻው ምርት ነው ሀያ አምስት አልትራ። በሱም በሁለት መቶ ሀምሳ ስድስት ጂቢ በአምስት አስራ ሁለት ጂቢ በአንድ ቴራ አሉ እነዚህ የሚገኝ በስቶሬጅ አማራጭ ከለርም አማራጭ አላቸው። እነዚህ ደግሞ ከመቶ አርባ ሺህ ብር እስከ መቶ ስልሳ ሺህ ብር ድረስ አለ እንደ ስቶሬጅ አማራቸው በ256 በ512 በአንድ ቴራ። እነዚህም ካሜራቸው በጣም አሪፍ ነው። በተለይ ናይት ቪዥን ካሜራቸው ምናምን በጣም አሪፍ ነው። ያው እንዳየሻቸው ነው ፓክድ ናቸው እና ዋራንቲ አላቸው። ከኛ ሲገዙ የአንድ ዓመት ዋራንቲ። በተረፈ በጣም አሪፍ ስልኮች ናቸው። ሌተስት የሚባሉትን ነው ሳምሰንግ የምንይዘው 24 እና 25 አልትራ ስለዚህ አይፎን መያዝ ለማይፈልግ ሰው ደግሞ እንደ አማራጭ ሳምሰንግ መያዝ ይችላል ማለት ነው። ዋጋ እንዳማራጭ ተቀራራቢ ነው። ሌላ ከእነዚህ ስልኮች ውጭ የምትይዟቸው ነገሮች የተለያየ ነገር እየተመለከትኩ ስለሆነ ከእነዚህ ስልኮች ውጭ በተጨማሪ ሄድሴቶች አሉ። ጌሚንግ ሄድሴት አለ። ጌሚንግ ኪፓዶች አሉ። በተ ከቨር፣ የተለያዩ ከቨሮች አሉ። ኦሪጂናል ኦሪጂናል ከቨሮች ፕሌስቴሽን አለ። ታብሌቶች አሉ። እነዚህን ሁሉ አማራጭ እኛ ጋር ማግኘት ይችላሉ። የተለያዩ የኦሪጂናል አክሰሰሪ የስልክ አክሰሰሪዎችን ማግኘት ይችላሉ። ቻርጀሮች፣ ኬብሎች እንደዛ ከኛ ማግኘት ይችላሉ። መለወጥስ ይችላሉ። ስልክን በስልክ እንለውጣለን። ሳምሰንግ፣ አይፎን አፕግሬድ ለማድረግ መተውኛ ጋር አፕግሬድ ማድረግ ይችላሉ። የደ ኦልድ የሆነውን ወደ አዲስ፣ ሙሉ ፋይላቸውን ገልብጠን ሁሉን ነገር አስተካክለን ነው የምንሰጣቸው የአንድ ዓመት ዋራንቲ ያላቸው ሳምሰንግና አይፎን ብቻ ነው ሌሎች ስልኮች አይመከሩም። ሌሎች ስልኮች ብዙም አይመከሩም። በጣም ጥሩ ስለሰጠኝ ማብራሪያ እንዲሁም ደግሞ አሁን ስላለው ወቅታዊ ዋጋ ስለነገርከኝ እጅግ አድርጌ አመሰግናለሁ። ግን ብዙ ሰዎች አሁን ለስልክ ይህን ሁሉ ዋጋ ማውጣት አስፈላጊ አይደለም፣ አስፈላጊ ነው የሚሉ ሰዎች አሉእና አንተ ምን ትላለህ? ያው እንግዲህ ስራው ይናገራል። ቲክቶከሮች ምናምን ስልካቸውን በመጠቀም ነው። እንግዲህ ጽድት ያለ ኳሊቲ ያለው ቪዲዮ የሚለቅሰው እና የደከመ ኳሊቲ የሚለቅሰው እኩል አይሰራም። ያው እንግዲህ የሚያገኙት ገቢ እንደምናየው እንግዲህ ያው ማስተላለፍ የምትፈልገው መልክት ካለ እንግዲህ ስትገዙ ስልክ እንዳትሸወዱ ሪፓክ ኦሪጂናል የሚለውን በትክክል እየጠየቃችሁ፣ ኢቨን ሌላ ቦታ በተገዙም እኛ ጋር መታችሁ ቼክ ማስደረግ ትችላላችሁ። ያው አትሸወዱ ነው። ብዙ ጊዜ ሪፓክ አዲስ ተብለው የማይሸጡ ስልኮች አዲስ ብለው የሚሸጡ አሉ። እነሱ እነሱን ቼክ አድርገው በደንብ ሰዎች ቢገዙ አሪፍ ነው። ይህን ነው ማሳለፍ። ጥሩ ተመልካቾች፣ እናንተን ማግኘት ቢፈልጉ በምን አድራሻ ያገኘዋል? አድራሻችን ቦሌ መድኃኒዓለም ሰላም ስቲሞል አንደኛው ፎቅ ላይ ሱቅ ቁጥር መተሰባት አቀስ ቶር ብሎ መምጣት ይችላሉ። ጥሩ ስለነበረን ጊዜ ድጋር ያመሰግናለው። መልካም ቀን መልካም ገበ ሆንለ። እኔ አመሰግናለሁ ተመልካቾቻችን። በዛሬ ፕሮግራማችን የአይፎን እና የሳምሰንግ ዋጋ ለእናንተ ለተመልካቾቻችን እያደረስናችሁ አብረናችሁ ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናላችን አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የእኛ ቤተሰብ የሆኑ መልካም ጊዜ ሆንላችሁ።